አባታችን ሙፍቲን ስናስብ አሁን ማና ለባብስም የተቀበሩበት ቦታ ሙስሊሙ ህዝብ ዘንድ መከፋፈልን የፈጠረ አሁንም፣ ዑለማው መጅሊሱ ከቤተሰብ ጋር በመነጋገር እልባት ቢሰጠው የሚገባ ጉዳይ ነው። ነብይ ሞቶ ሌላ ቦታ አልተቀበርም፣ እዛው የሞተበት ቦታ ላይ ነው የሚቀበረው። ይህንን አቡበክር ገላገሏቸው፣ እዛ ነው የተቀበሩት። አቡበክርና ዑመር ደግሞ ከነቢዩ አለይሂ ሰላቱ ወሰላም ጋር ከነበራቸው ቁርኝት እዛ ተቀበሩ። ላኪን መስጊዳቸው በየትኛው ሙስሊምና ታሪክ ማምለኪያ ቦታ ተበሩክ የሚደረግበት ቦታ ለሽርክ በር ከፍቶ አያውቅም። እሳቸውም ዱዓ አድርጓል። ዛሬም ድረስ አድርጎ አያውቅም። እኛ ሙስሊሞች አቃፊዎች ነን እንጂ ገዳዮች አይደለንም። እኛ ሙስሊሞች እኛ ሙስሊሞች ወንድማሞች ነን። እንዲማ እኛ ሙስሊሞች አገር ወዳጆች ነን። አሰላሙ አለይኩም ረሀመቱላህ ወበረካቱ ውድና የተከበራችሁ ወደ የሷሊያ ቤተሰቦች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁል ሰላም ነው አልሐምዱሊላህ። እንግዲህ ሰሞኑን መነጋገሪያ ያነበረው የሀጂ ሙፍቲ የቀብር ጉዳይ ብዙዎችን መነጋገሪያ አድርጓል። ከሙስሊሙ ማህበረሰብ ወጥቶ የሌላ እምነት ተከታዮችም ጭምር እጅ አስገብቶ የተለያየ ነገሮችን እየተናገሩ ይገኛል። እንግዲህ ኡስታዞቻችን እነኚህ መግቢያ ላይ ያስገባችሁ ያላቸው ኡስታዞች እስካሁን ድረስ ዝም ብሎ ነበረ። ነገር ግን ይሄ ነገር ወደ ጥመት ስለሚመራ ዛሬ ላይ ግን ዝምታቸውን ሰብረው በትላንትናው እለት በመሳጅድ ላይ የጁምአ ቁጥባ ሲደረግ ያስተላለፉት ወሳኝ የሆነ መልእክት ነው እና ለወደፊት ለብዙ ሰዎች የጥመት መንገድ ስለሚሆን እነሱም ደግሞ ዝምታቸውን ሰብሯሉ ማለት ነው። ካለመናገር እስካሁን ድረስ ምንም ነገር አላሉም ነበረ። አሁን ላይ ግን ግዴታ ሆኖባቸው ይሄ ነገር ወደ ጥመት ስለሚበራ ለማህበረሰቡ ማስተላለፍ ያለባቸውን ነገር አስተላልፏል። ይህንን ነገር ደግሞ ወደ እናንተ አምጥቼዋለሁ። ቪዲዮን እስከ መጨረሻው ተከታተሉት። ያው እንደምታውቁት በሐጅ ሙፍቲ የቀብር ቦታ ላይ ከሙስሊሙ አልፎ እንግዲህ ሙስሊሙ ተቃውሞ፣ በተለይ ደግሞ አህለ ሱና ወል ጀማዓ የሚባለው እነዛ በጣም ትክክለኛ መንሃጅን የሚከተሉት ሙስሊሞች ነበረ ይሄ ነገር ወደ አደጋ ይመራል ብሎ ሽንጣቸውን ገትሮ ሲከራከሩ የነበረው ወይም ደግሞ ሲቃወሙ የነበረው አህለል ሱና ነበሩ ማለት ነው። የሱና ወንድም እህቶች የነበሩ እና ለምን እንደዛ ይሆናል? ይሄ ነገር የጥመት አንጃ ነው፣ ወደ ጥመት ይመራል። ዛሬ በሕይወት እያሉ ዛሬ በሕይወት እያሉ ሲሰገድላቸው ዝም ያሉ ሰውዮ እንደገና ደግሞ ሞተው ደግሞ እስከሚቀበሩ አስክሬናቸው የተኙበትን ቦታ ሰዎች እየዳበሱ ፊታቸውን ሲቀቡ ደረታቸውን ሲያደርጉ የነበረውን እንደገና ቀብራቸው ደግሞ ከሌላ ከሙስሊሙ ከተቀበረበት ቦታ ገለል ተብሎ ሲቀበሩ ወደ ሌላ ነገር ይመራል። ሰው ወደ ጥመት ይሄዳል። ቀብራቸውን እስከ ማምለክ ይደርሳል። ይህ ነገር ለምን ተደረገ ብሎ በሚቃወሙ ሰዓት የሌላ እምነት ተከታዮች በሙስሊሙ ማህበር በሙስሊሙ ማህበረሰብ ላይ ማይመለከታቸው ሰዎች ጭራሽ ብሎ ብሎ የአህለ ሱንና ወል ጀማዓ የሚባሉትን በጣም ስለ ዲኑ ጥልቅ ያላቸውን እውቀት ያላቸውን እነዛን ጭራሽ ገዳይ ናቸው እስከ ማለት ደረሱ ማለት ነው። በማይመለከታቸው ነገር እነማን? የሌላ እምነት ተከታዮች ማለት ነው በማይመለከታቸው ነገር ነው ገፍቶ የዘባረቁት አልሙሄም። ይሄ ነገር አሁንም ቢሆን ወደ ጥመት እንደሚመራ ትላልቅ ኡስታዞች በትላንትና ውለት ደግሞ መስጂድ ላይ ቁጥባ እያደረጉ ባለበት ሰዓት ላይ ይህንንም ነገር ደግሞ ጥሩ እንዳልሆነ ለትውልዱ አደጋ እንደሆነም አስተላልፏል። ያንን ነገር ላስተላለፍላችሁ ና አህለል ሱና ወልጀማ የሚባሉት ወይም ደግሞ ዋሀብይ ብሎ የሰየማቸውን ገዳይ ናቸው ስላለው ነገር እመለስበታለሁ መጀመሪያ ግን ኡስታዞች ያስተላለፉትን መልእክት ለእናንተ ግራ ለገባችሁ ሰዎች፣ እንዲሁም ደግሞ ለሌሎች እነዛም የሙፍቲ ተከታይ ለሆኑት ለነበሩት እንዲደርስ ደግሞ የኡስታዛችንን መልእክት ሼር እናድርግ። ቪዲዮን ተከታትለን እንመለስ። አባታችን ሙፍቲን ስናስብ አሁን ማና ለባብስም የተቀበሩበት ቦታ ሙስሊሙ ሕዝብ ዘንድ መከፋፈልን የፈጠረ አሁንም ዑለማው መጅሊሱ ከቤተሰብ ጋር በመነጋገር እልባት ሊሰጠው የሚገባ ጉዳይ ነው። ይህን አና ለባብስ ትውልድ ሲጠፋ ዝም ብለናልና፣ እንወዳለን፣ እናከብራቸዋል። እሳቸው የምንፈልገው የሙስሊሙ መቃብር ውስጥ ተቀብረው ስንገባ ለአባታችን ዱዓ ማድረግን ነው እኛ የምንፈልግ። ይሄ መታረም ይኖርበታል። ሦስተኛ ለሞቱት ሰዎች ወዳጆች ዱዓ እናድርግላቸው፣ ለመሻይኮቻችን፣ ለወላጆቻችን፣ በቅርብ ላጣናቸው ቤተዘመድ

ከነቢዩ አለይሂ ሰላቱ ወሰላም ጋር ከነበራቸው ቁርኝት እዛ ተቀበሩ። ላኪን መስጅዳቸው በየትኛው ምስልምና ታሪክ ማምለኪያ ቦታ፣ ተበሩክ የሚደረግበት ቦታ ለሽርክ በር ከፍቶ አያቅም። እሳቸውም ዱዓ አድርጓል። ዛሬም ድረስ አድርጎ አያቅም። ይሄ ለሌላው እንዴት አድርጎ ነው ደሊል የሚሆነው? ተላላቅ ሰዎች አላለፉም ወይ ሰሐቦች ተላላቅ ሰሐቦች የአርራሕማን ዓርሽ

እና ቤተሰብ እንዳዳመጣችሁት ነው። በትናንትናው እለት ትላንት ጁማአ ቁጥባ ሲደረግ ያስተላለፉት መልእክት ኡስታዞች ይህንን ይመስላል። ሀቂቃ ከዝምታቸው መናገራቸው ይህንን መልእክት ማስተላለፋቸው፣ ይህ ነገር ደግሞ ተገቢ እንዳልሆነ ለኡማው ይህንን መልእክት ማስተላለፋቸው ሀቂቃ በጣም ደስ ብሎኛል። ምክንያቱም ብዙ ብዙ የተሳሳቱ አሁንም ቢሆን ያንን መንገድ የሚከተሉ በርካታ ሙስሊሞች አሉ እና ከዛ ነገር እንዲሆ ውጡ ያደርጋቸዋል ብዬ አስባለሁ። ስጠብቃቸው ነበረ። እኔ ሰሞኑን ራሱ የዛ ቀን ራሱ ይናገራሉ ብዬ ነበረ፣ ግን የዛን ቀን ከመናገር ተቆጥበው በትላንትና እለት ደግሞ እንደሰማችሁት መልክታቸውን አስተላልፈዋሉ እና ይህንን ነው እባካችሁ፣ ተው፣ ከዚህ ነገር ውጡ፣ ይሄ ነገር ጥሩ አይደለም እያልን የነበረው ለዚህ ነው። ምክንያቱም ይሄ ወደ ጥመት ስለሚመራ ቀብር አምልኮ ያኔ በአድ አምልኮ እንዳይሆን ነው ከአላህ ማጋራት በአላህ ማሻረክ ስለሚሆን ትውልዱንም ደግሞ ወደ ጥመት ስለሚመራ ይሄ ነገር ትክክል አይደለም ተብሎ ሲነገር ነው። እንግዲህ ሌሎች የማይመለከታቸው ሰዎች በዚህ ጉዳይ ገብተው ነው እንግዲህ እስልምና ለመከፋፈል ጥረት ያደረጉት። ወሃብዮች ትክክል ናቸው፣ ትክክለኛ ሙስሊሞች ናቸው፣ አህለልሱና ወልጀማ ወይም ደግሞ እነሱ ያሉት አህባሾች ደግሞ ገዳዮች ናቸው፣ ጫካኞች ናቸው ብሎ እዚህ ጋር ኤክስ የተደረገበት ወገናችን እንደዚያ ብሎ በሂፋ በድፍረት ወጥቶ ሲናገር ነበረ። በርግጥ በዛ ንግግሩ ክስ ተመስርቶበት እየተፈለገ ነው። አሁን አድራሻውን አትፍቶ ተደብቋል። ነገር ግን ተደብቆ መቼ እስከመቼ ተደብቆ ይቆያል? ለተናገረው ንግግር የተናገረበትን ያክል ቅጣት ማግኘት አለበት፣ በህግ መጠየቅ አለበት። ምክንያቱም አህልሱና ወልጀማ የት ነው ሰው ገድሎ የሚያውቁት? እነሱ ማለት እኮ አህለል ሱናዎች ማለት ጥርት ያለውን ጥርት ያለውን መናሀጅ የሚከተሉ ማለት ነው። አላህ ሱብሃነ ወተዓላ ከምንም ነገር አጥርቶ የሚከተሉ ሌሎች ሰዎችም ደግሞ ትክክለኛው መንገድ እንዲከተሉ ጥሪ የሚያደርጉ ነው እና ከሽርክ የሚከላከሉ ከብድዓ ነገሮች የሚከላከሉ ከጥመት መንገዶች የሚከላከሉ ትክክለኛ ጎንዳና ማንም ሰው ትክክለኛውን አቂዳ ይዞ ከአላህ ስብሓነሁ ወተዓላ ብቻ ብቻ እንዲያመልክ ጥሪ የሚያደርጉ ናቸው። እነዚህ አህለልሱና ወልጀማ የሚባሉት ወይም ደግሞ በሱ አጠራር ዋሃብያ ብሎ የጠራቸው ሰዎች ትክክለኛ አቂዳ የያዙ ሰዎች ናቸው። እነሱ ናቸው ያለምንም ማስረጃ በድፍረት ወጥቶ ገዳይ ናቸው ሲል የነበረው አንድ ማስረጃ እንኳን ማምጣት አይችልም። እነዚህ ሰዎች አላህ ባዘዛቸው ነገር ጥንቅቅ ብሎ የአላህን ያዘዛቸውን ትዕዛዙን ለመፈጸም በቃ ትክክለኛው መንገድ እየፈለጉ ያሉ ሰዎች ናቸው። ግን እሱ ደግሞ በድፍረት ወጥቶ ገዳይ ናቸው አላቸው። ያ ምንድን ነው? በሙፍቲ የተነሳ ነው ይሄ ነገር ሊሆነች ያለው። ምክንያቱም የሙፍቲ ነገር ስህተት ነው። ይሄ ነገር በአዳም ልኮ ነው እየወሰደ ያለው። ከሙስሊሙ ጋር ለምን አይቀበሩም በሚለው እነሱ ባደረጉት ጥሪ መሰረት ነው በድፍረት ወጥቶ ሲናገር የነበረው። እኛ ከአባሾች ጋር ያለብን ችግር የአቂዳ ጉዳይ እንጂ ሌላ ችግር ፈጥሮብን አይደለም። ቃለ ላኢላሀ ኢላላህ ዘከለልጀና ላኢላሀ ኢላላህ ብሎ ያለ ሁሉ ጀነት ይገባል የተባሉ ስለዚህ ወንድማሞች ናቸው። በወንድማሞች መካከል ደግሞ ማንም ገብቶ መለያየት፣ የተለያየ ስያሜ መስጠት፣ የተለያየ ነገር አምጥቶ መናገር ተገቢ አይደለም። እነሱ የተለያዩት በአቂዳ ጉዳይ ነው እንጂ በሌላ ነገር አይደለም። አቂዳቸውን የቻለ ሰው ያስተምራል፣ ያሸነፈ ሰው ወዳሸነፈበት ይከተላል እንጂ እናንተ ገዳይ ናቸው ከሌ ትክክለኛ እምነት ተከታይ ነው ከሌ ደግሞ ገዳይ ነው ከሌ ወደ ጥመት ይመራ የማለት እንትኑ የላሱ ምክንያቱም አላህ ያዘዛቸውን እየተገበሩ አይደለም ። አላህ ፈጠራቸው ክደው የራሳቸውን እምነት መስርቶ የራሳቸውን እምነት እየተከተሉ ነው። ግን ደግሞ መጥቶ በማይመለከታቸው ነገሮች ወንድማሞቻቸውን ከፋፍሎ እከሌ ትክክለኛ እምነት ተከታይ ነው እከሌ ደግሞ አራጅ ነው ገዳይ ነው ብሎ ያስተላልፋሉ እና ለማንኛውም እየተፈለገ ነው ይህ ወገናችን አድራሻውን አትፍቶ ጠፍቷል። የሰራውን ቪዲዮ አትፍቶ ሙሉ ለሙሉ ማንም ሰው እንዳያይ አድርጓል አካውንቱን ብቻ አላህ እጁን ይሰጧል ኢንሻአላህ፣ በቅርብ ጊዜ። ያኛው ደግሞ ቅድም እንዳወራ ነው በቀብሩ ዙሪያ ደግሞ የሰጡትን ኡስታዞቻችን የሰጡትን ፈትዋ ሰምታችኋል። ና ሌሎቻችሁም ጥንቃቄ እንድታደርጉበት፣ ሌላ ቦታ ከመዋል ደግሞ የሚጠቅምን ነገር ዲንን መማር ደግሞ የበለጠ እውቀትን ታተርፋላችሁ። ና አልባሌ ቦታ ከምትውሉ፣ እውቀት ያለበትን ቦታ ውሏችሁን እዛ አድርጋችሁ እውቀትን ነት ጥመት ውስጥ ያሉ ቤተሰቡም ሆነ ወገን ዘመድ አዝማድም መመለስ የምንችልበትን ነገር ብናደርግ የተሻለ ነው። ያ የሚገኘው ደግሞ አልባሌ ቦታ በመዋል ሳይሆን አቂዳን በመፈለግ ነው፣ ትምህርቱን በመፈለግ ነው እና ያንን ነገር ብናደርግ ለእኛም መውቀት ነው ለሌሎችም ደግሞ ማሳወቅ ይሆንልናል። እና ውድ ቤተሰቦቼ ትምህርቱን ወይም ደግሞ ትክክለኛውን ነገር ለመያዝ እውቀትን እንፈልግ ላቸዋለሁ። በዚህ አጋጣሚ አላህ ስብሃነ ወተዓላ ከጥመት መንገድ ይጠብቀን። አላህ ሱብሃነሁ ወተዓላ ትክክለኛውን መንገድ ይጠብቀን። ለሐጅ ሙፍቲም ደግሞ አላህ ይዘንላቸው፣ አላህ የርሃማቸው። ምክንያቱም ሙስሊሙ ነው የሞቱት፣ ለነሱ ዱአ ማድረግ ግድ ይላል። እነሱን ቀብራቸው ማምለክ ወይም ደግሞ ሬሳው የተኛበትን ቦታ ዳብሶ ለራስ ለፊት ለሰውነት መቀባት ሳይሆን ለነሱ የሚጠቅማቸው ዱአ ማድረግ ነው። አላህ ይዘንላቸው። እነሱን መስደብ ተገቢ አይደለም። እነሱ ከስራቸው ጋር ተገናኝተዋሉ፣ ወደ ፈጣሪያቸው ሂደዋሉ። እነሱን መስደብም ደግሞ አግባብ አይደለም። ከቻለ እንዷ እናደርግላቸው። እነዛ ደግሞ በነሱ እነሱን የሚከተሉ የነሱን ጎዳና የሄዱ ሰዎችን ደግሞ እንደዚህ ኡስታዞች የሚያስተምሩትን ትምህርት እያመጣን ለሌሎች ሰዎች ግንዛቤ እንዲሆን ማድረግ አለብን። ውዶቼ፣ አመሰግናለሁ ስለተከታተላችሁኝ። በሌላ ጊዜ በሌላ ቪዲዮ ተመልሰን